የእናንተ ባናኔ እግዚአብሔር መስጌን ይበላችሁ። ለማንኛውም ከቆነበት ጥያቄያችን ላይ እንቀጥላለን ማለት ነው። ክፍል ሁለት እናቴ ልጅነት፣ ቤተሰቦች ያሳለፈችውን የህይወት ገጠመኝ አካፍላል ነበር። በክፍል ሁለት ደግሞ ስደት እንዴት መጣሽ ስደትንስ እንዴት አገኘችው በሚል አንት አብረን እንቆያለን። ከዛ ደግሞ በሚቀጥለው ደግሞ በስደት ላይ መንፈሳዊ ህይወቷን እንዴት እየመራች እንደነበር መንፈሳዊ ህይወትስ እንዴት እንደጀመረች በክፍል ሶስት እና ወይም አራት እንመጣለን ማለት ነው። እናት እንኳን ደህና መጣሽ። በቤት አዲስ የሆነ ካለ የማያውቁሽ

የሰው ልጅ ከአንዱ ህይወት ከአንድ ይማራል ከአንዱ ደግሞ አንዳችንን እንማራለን ማለት ነው። እሺ እናትዬ እንኳን ደህና መጣሽ ብያለሁ፣ በድጋሚ እንኳን ደህና መጣሽ። ፈቃደኛ ሆነ ስለመጣሽ በጣም ደስ ብሎኛል እናትዬ። ጥያቄ ተጠይቅሽ፣ ጥያቄ ያው ካቆምንበት ነው የምንቀጥለው። ስደት እንዴት አሰብሽው? እንዴትስ መጣሽ አመጣጥሽ ከመጀመሪያ ከዛ እንዴት ተነሳሽ በምን ተነሳሽ? ብዙዎቻችን አንዳንዶቻችን ለምን መሰለሽ፣ አንዳንዶቻችን ቤተሰብ ለመርዳት እንመጣለን። አንዳንዶቻችን ደግሞ አንድ ሰው የሆነ ቦታ ሲሄድ አይተን ተነስተን የምንመጣ ሰዎች አለን። ምን ይሆን ጥቅሙ፣ ምን ይሆን ጉዳቱ፣ ምን ይሆን ለምን እንደመጣን የማናውቃለን ማለት ነው። እንዴት እንደመጣን ገንዘብ ምን እንደሆነ ሳናውቀው ብዙዎቻችን በጣም በብዙ መጥተው እዚህ ገንዘብ ምን እንደሆነ ያውቁት ገና በ13 በ14፣ 15 ዓመት ላይ እየመጡ ማለት ነው። እና አንቺ ስትመጪስ እንዴት ነው? እዛስ ትምህርት እንዴት አድርገሽ ነው ትጠሽ የመጣሽ ከዚህ ላይ

የሆነ እዚህ ሀገር የሆነ ነገር ያስቀምጡ ሄደ። ለምን እንደምመጣ ሱፍ አላውቀውም፣ ግን በብር ማለት ነው። ያኔ ግን በብር ከዛ

ላም ባሽ ከገባሽ በኋላ ሳውዲ እንደጠበቅሽው ነው ያገኘሽው? አንዳንዶቻችን ስንመጣ ያኔ ሳውዲ አረቢያ በነገራችን ከሀገራችን የተሻለች አይደለችም። ሁሉም ነገሯ ሀገራችን ላይ ወርቅ ነው። እንዴት ነበረ እንት ስትመጭስ መንገድ ላይ በሃይማኖት ለምሳሌ በመስቀላችን ቀላት ብዙ ነገሮች አሉ። ሁለተኛስ ደግሞ ያኔ አርብሮ የምንጾም ሰዎች ትክፍሌን ውስጥ ስትገቢ በጾም ሰዓት የመጣችው እንዴት ነበር? የራሴ ትግስታ ስላለ